አቶ በቃሎ ባዩሽን ግደልልኝ እንጂ እኔ ከባዩሽ ሶስት እጥፍ አድርጌ እከፍልሃለሁ ብለውታን። ማለት ነው። አሰላሙ አሌይኩም ወረህመቱላህ ወበረካቱ ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ስዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያሉ ማለት ነው። ሰላማችሁ ብዝት ይበል ማለት ነው። ዛሬ ነዋላይን ድራማ ማለት ነው ይዤላችሁ መጥቻለሁ። ክፍል 113ን በአክብሮት እንድትከታተሉኝ እጋብዛችኋለሁ ማለት ነው። ሜላት እንግዲህ ወደ ባዩሽ ባዩሽን እየተከታተለቻት ነበረ። ድንገት ጠራራ ሜዳ ላይ ወይም አስፓልት ላይ አቁማ ሽጉጥ ከቦርሳ ውስጥ አውጥታ የቱ ጋር ልምታሽን ራስሽን ወይስ ደረትሽን እያለች ስታስፈራራት፣ በፍርሃት እየተረበደበደች ሴትዮዋ ምን ሆነሻን አብድሻ እንዴ? ትላታለች። ሜላትም ያበደው ማን ነው? እኔ እንኳ ጤነኛ ነኝ ትላታለች። ፈርተሻም እንዴ ስትላት፣ አረ እኔ በፍጹም አልፈራሁም ስትል፣ ካልፈራሽ እስቲ፣ እኔ ግን ፈርታሽ ነበረ ስትል፣ አሁንም በድጋሚ ስትከራከራት፣ አሁንም በድጋሚ ታስፈራራታለች። ግንባርሽን ልበልሽ ወይስ ደረትሽን? እድሉን ተጠቀሚበት፣ እየጠየኩሽ ነው እያለቻት እያለ አሁንም ባዩሽ በፍራት ትንቀጠቀጣለች። ሜላትን ፈገግታ በተሞላ አየሽ ድጋሜ ፈራሽ ተንቀጠቀሽ? ትላታለች። አሁን ምንድን ነው የምትፈልጊው? ሴትዮዋ ይሄ ነገር ልክ አይደለም ለቤተሰቦች ሽንብት ቢሆንም ስትለኝ አንቺ ለራስሽ ተንግዶዳ ተጨነቂ ስለኔ ቤተሰቦች ምንም አይመለከትሽም ትላታለች። ባዩሽም በተደጋጋሚ በቃ መግደል ከሆነ ከፈለግሽ እኔም ግደይ ብትላት ሜላት ግን ሳቅ ብላባት እንዲህ ትላታለች። እኔ ያንችን ደረትሽን ወይም ግንባርሽን ብዬ መግደል አልፈልግም። እንደ ጫው እኔን ሜላትን አያየሽ በፍርሃት እየተንበረበርሽ እየተንበደበርሽ እንድትሟሚ ሟሚ ነው የምፈልገው ትላታለች። ማንም አይፈራሽም ብትላትም ሜላት ግን እሱን ወደፊት እናያለን ባዩሽ ሙችልሽ አለሁ እንደ ጫውሟም ተሽኔም ባይሽ ቁጥር በፍራት ተንበድብደሽ ራስሽ እንድታጠፊ ነው ማደርግሽ ትላትና ጥላት ትሄዳለች። እሷን በቀጥታ ስልኳን ቶሎው ታለቀኝቿ ትደውልና ሜላትን እንዲከታተልላት ትነግረዋለች። ወይም እንገናኝ ትለውና እሺ ብሎ ከተገናኙ በኋላ ስለርግብ አዲስ ነገር ስጠይቀው እሱ ግን ምንም ነገር እንደለለና ትሄዳለች ብለሽ የምጠቁሜኝን ቦታ ብትጠቁሚኝ ለእኔ ለፍለጋ ያመቸኛ ሲለት እሷ ግን ምንም ነገር እንደማታውቅና ካወቀች አንተን ምንም ማስላክ እንደማይጠበቅባት ትነግረዋለች። እሱም እሺ ብሎ ሁለት ትዕዛዝ እንዲጨምርልህ ነው አሁን የጠራሁት ትለዋለች። እሱም ምንድን ነው ሲላትም አንደኛ ሜላትን እንድትከታተልልኝ ነው ስትለው እሱም መለስ አድርገው እርግብ የምትኖርባት ሴት ናት ሲላትም አዎ፣ እሷ ናት። ሁለተኛ ደግሞ አቶ በቃሉን እንድትከታተልልኝ ይፈልጋለሁ ይላታል። እሱም እሺ ይላትና ነገር ግን ክፍያው ሞቅ ያለ እንደሚሆን ሲነግራት ለእሱ ምንም ነገር እንዳታስብትልና እሱን እንደዛ ካለችው በኋላ አቶ በቃሉ ጋር ትደውልና መገናኘት አለብን ትለዋለች። ተተገናኘውን በኋላም እርግብን እንድታገናኘኝ ሜሮን ቃል ገብታልኛለች፣ ነገር ግን ብር ትፈልጋለች። ብሩን ልንሰጣት ይገባን እርግጠኛ ነሽ አትሸጉደንም? ቢላትም በቃልሙት አትሸጉደንም ከኔ ጋር ጨዋታ ምን እንደሆነ ስለምታቅ ልታታለኝ አትሞክርምትልና ስንት ልላክልሽ ሲላትም እሷም ያው እንግዲህ መቶ ሺህ ላክል ትለዋለች። ለብሩ ምንም አታስቤ እኔ ልክልሻለሁ፣ ነገር ግን እንዳትሸውል ይችላታል። እሱም አታስብ ብላ፣ ሌላ ደግሞ ሜላት እየተከታተለች ነው ስትለው፣ በቃሉም እየፈራ እየተንቀጠቀጠ፣ አሁን ታዲያ አለመከታተሏን በምን እርግጠኛ ሆንሽ ስላተም በዚህ ሰዓት የቀጠርኩህ በዚህ ሰዓት እንደማትከታተለ ስለማቅ ነው ትለዋለች። እሱም እሺ ብሎ ይሰናበታታል ማለት ነው። በዚህ በኩል ኢዝራን አግኝታ ጽዮን ማለት ነው ኢዝራን ከ ከሀና መራቅ ካልቻልክ እኔ ሀናን ጉዳት አደርስባታለሁ። አንተም ሆንክ ሀብት የኔ ናቸው ትለዋለች ማለት ነው። እሷ ውሸታምና አጭበርባሪ ናት፣ ምንም አጠቅምህም። ከኔ ውጭ ማንንም ልትወድም ማንም ሊያገባህ አይችልም ስለዋለች ማለት ነው። እሱም ሀና ምን አደረገች፣ ደሞስ ምን ዋሸች ብሎ ሲጠይቃትም እሷም ሃና የሃና የእንትና እህት እንዲሆን ታቃለህ ስትለውን የማን ህትና ሲላትም የሰላም ህትና ትለም እኔ ታዳኩ እያፈቀርኩት ሰላምን እንጂ ሃናን እንጂ ሰላምን አይደለም። ሃና ከማንም ቤተሰብ ትምጣ አይመለከተኝም። ኦር አንቺም እህት ብትሆንም እኔ አይመለከተኝም። እኔ ሀናን ያፈቀርኩት ቤተሰቦቿን አይደለም። ስለዚህ እኔ ለወደድኩት እሞታለሁ፣ እገላለሁ እኔም እሞትላቸዋለሁ፣ እገልላቸዋለሁ። ስለዚህ ለሀና ላይ ለምታደርጊው ነገር አስር እጥፍ አንቺ ላይ እንደሚደረግ እያጎሽ የምታደርጊው ነገር አስር ጊዜ ደግመሽ እሰቢበት ይላታል። እሷም በዛንደት ጥሏት ሲሄድ መጠጥ ቤት ወይም ውስኪ ቤት ናይት ክለብ ትገባና ውስኪዋን እየጠጣች ሀና ተመጠምጣቷ በፊት ትምህርት ቤት ያሳለፉት የነበረውን ላይፍ እያስጠናት ምናምን ታስታውሳለች። ይዝራ አንተም ሆንክ ሀብት የእኔ ናችሁ ከኔ ውጭ ወደ ውጭ ትላለች፣ ማለት ነው ብቻዋን እያሰበች ዝራም እንገናኝ ብሎ ልጅቷን ወይም ሀናንን ከሸኛት በኋላ ሊሸኛት መለያያቸው ስል እኔ ምርጫዬ እንዲሳሳትብኝ አልፈልግም። አንተን መራቅም ሆነ መቅረብም አልፈልግም። ቃሌ እስከ ዘላለም እንዲቆይ ነው የምፈልገው። ስለዚህ ትለዋለች የበከኝ ነገር ንገር ስትለው እሱም ሀና እህትሽ ናት ብሎ ሲጠይቀት አዎ ያንተና የኔ ግንኙነት ከሀና ህትነት ጋር ምን ያገናኛን? እዝራ፣ አሁንም ደግሜ ልንገርህ ከሀና ጋር ወይም ከሰላም ጋር የተለየ ግንኙነት ካላችሁ አሁኑ እንድናቋርጥ ንገሬ ስትለው ነኖኖ፣ ደሴ ተወልጄ አድጌያለሁ ስላልሽኝ እንደው ግራ ቢገባኝ እንጂ እንደዛ እንኳ አይደለም ሚላታን በቃሽ ብላ ወደቤት ከገባች በኋላ ስታስብና ስትጨነቃል ገዋላ ቁጭ ብላ ምላሴ መጥቶ ምን ነው የደከመሽ? የምተኝኮ መስሎ ነበር። አንቺ ግን ተቀምጠሻን ላካን። እሷም እኔ ኮ ዛሬ ፍቅረኛ ሊሰማ ነበረ፣ እና ለጊዜያዊ ስሜት ይሆን እንዲህ ቀረቤ ብዬ ስጋት ገባኝ ትለዋለች። እሱም ቀስለሽ እሰቢና፣ ተሳሳሽ መታረም ትቻያለሽ ያለ ሲላትም፣ እኔ ኮ ቃል ገብቻለሁ ትትለው። እሱ ግን ትክክል ካልሆነ ወይም ለጊዜያዊ የሚፈልግሽ ከሆነ መተውኮ ትቻ ያለሽ፣ ቃል ያን ያክል አይደለም፣ እሱ ትክክለኛ ሰው ሆኖ ካተገኘልሽ ይላታል። እሷም ችግሯን እንዳቀለለላት ለወንድሟ ተነግሯለች ማለት ነው። መላሴም ከውጭ ሲመጣ ድም ብላለ። እንደተለመደው ለተምቹ ምሳ ቋጥራ ስትወጣ ያገኛታል። ወዴት ነው የምትሄጂው? ሲላትም ጠይቄ ዝ ሰው መጣሁ ማንጋ እያለ ሲነታረኩ የተቸገረ ሰው ላበላ ነው ስትለው፣ እሱም ማነው የተቸገረው እስቲ ንገሪኝ ይላታል። ወይም አብሬሽ ነው የሄደው ስላት ስላትም እሷ ግን ለማንም እንደማትናገርና ከዚህ በፊትም እንደማትነግራቸው እንደነገረቻቸው ስትነግረው፣ ያምን የያዘችውን ሳህን ምንጥቅ አድርጎ ወደ ቤት ወደ ኩሽን ያስገባዋል። ወይዘሮ መላትን ስትመጣ የሆነው ነገር ሁሉ ትነግራታለች። መላሴ አስተዋይሌ ስለሆነ እንደዛ ያደረገው ለራስሽ አስቦ እንጂ ፈጽሞ ስህተት ሊሆን አይችልም። ቢሆንም እኔ አናግርልሻለሁ ትለዋለች ማለት ነው። እሱም እሺ ይላታ። እሷም እሺ ትላታለች ማለት ነው። እንግዲህ ተምቹ በጣም ተርቡ በጣም ተቸግሮ ወደ ጓደኞቹ ጋር ወደ ቡሌ ድሮ በሚበላበት ጎራ ሰፈር ሲሄድ እንግዲህ ጓደኞቹን ያገኛን ምግብ ያበሉታል ማለት ነው። በጣም ተረቤ ነበረ እያለ ሲያወራቸው አንተና ጆሮ እኮ ተሰለባቸው ቻውሳትሉ ይላቸው ይሉታል። እነሱም ድንገት ሄደው ከጎዳና ህይወት ወጥተው ምናምን እንደነበረ ሙሉ ህይወታቸውን ያጫውተዋል ማለት ነው። ከዛ በኋላም ካፌ ላይ ወይም በረንዳ ላይ ባለ ቡና ተቀምጦ እየጠጣ ያለ አጎቱ ድንገት ይደውልና ምን ነው ጠፋህ? ብዬ ምን ሆነ ነው የወንድሜ ልጅ ያደራ ልጅ ሲለውም እሱም ምንም እንዳልሆነና ስልኩ እንደተበላሸበት ሲነግረው እሷም እሱም መለስ አድርጎ ብር እንደተቸገረ ብር መላ እንዲልክለት ይጠይቀዋል። እሱም ምን ሆነ ነው ብሎ ቢያስጨንቀውም ብሩ መላክ ከፈለክ ላክሌ ሲለው በቃ አካውንት ፈልግና እኔ ነጋስ ልክልሃለሁ ይለዋል። ወደ ሸምሱ ሱቅ በማግስቱ ተጓደኞቹ ጋር አውቅቶ ይዟቸው ይሄድና ብሩን በሸምሱ ባለ ሱቁ ተልኮላቸው ባንዴ ከራብ ወደ ጥጋ ብለው ውስኪ ወይም ቢራቸውን እየተጎነጩ ሲደንሱ ያድሩ እና ጠዋት እነዛም ወደ ማደሪያቸው፣ እሱም ጎዳና ላይ ወይም አስፓልት ዳር ተኝቶ በጠዋት ረፈድ እንዳለ ከስራ ማለት ቁርስ በልተው መለያያነት ሲደርስ ድንብላ አለም ምሳ ይዛለት ትመጣለች ማለት ነው ለሱ። ምሳውን እንግዲህ ቀስቅሳ ካበላችሁ በኋላ እንትና ግን እየተከታተላት ነበረ እየተከታተላት ነበረ። ምላሴ ምላሴ ወይኔች ልጅ እኮ መከታተል አልነበረብኝም፣ ፈጽሞ ተሳስቻለሁ ምክንያቱም እሷ ለተቸገረ ነው ማበላው ስትለኝ ማመን ነበረብኝ፣ እያለ እየተጸጸተ እያለ ድንገት ፊቱን ሊታጠብ ሲል ታምቹ ወይም የሀና ፍቅረ የእርግብ ፍቅረኛ እንደሆነ ያል እሱም በድጋሚ ተናዶ በዚህ አይነት ማን እርግብም የት እንዳለ ይታቃለች፣ ይች ውሻ እንዴት እንደዚህ ታደርገናለች ብሎ እርግብን እየተሳደበ ወደ ቤት ይመለሳል ማለት ነው። ሜላትን በድጋሚ ታገኛት እና እንደዛው እንደተለመደው ታስፈራራቻት። በኋላ ሽጉጡንም ማውጣት አልተጠበቅባትም። ምክንያቱም ሜላትን ስታይ ብቻ አይኖቿ፣ እጆቿ፣ እግሮቿ ይንቀጠቀጣሉ የባዩሽ ማለት ነው። ከዛም የውልሽ እኔ ከእስር ቤት እንድትወጪ እንደፈቀድኩልሽ አታውቂም። የሃናን ፎቶና መስቀል ሰርቆ የሰጠሽን ልጅ እንዳስገደልሽውም አውቃለሁ። ይህም ቀኝ እጅሽም እኔን ጨምሮ እንዲከታተል እንዳደረግሽው አውቃለሁ ስለዚህ ይህ ቀኝ እጅሽን ብቻ ይዤ ለፖሊስ አስመስክሬ ማስቀፍደድ እችላለሁ። ያንን ግን ማድረግ አልችልም። አንቺ የእኔ ጥላት ነሽ። ስለዚህ እኔ ላጠፋሽ ነው የምችለው እኔ ብቻ፣ እኔ ላጠፋሽ የምችለው እባክሽ ይህን ነገር እንድታስቆሚው ነው የነገ የመጣሁት። እኔና አንቺ ብቻ እንድንጋፈጥ ትላታለች። አንቺን በፈለግሽው ነገር ነይ፣ እኔም በፈለግኩት ነገር እመጣለሁ። ህፃን አይደለንም። በዚህ አትምጪ፣ በዚህ ነው እየታልከች ትላታለች ማለት ነው። በቃሉም እንደሚከታተለው ካወቀ በኋላ ምክንያቱም የእሱም ቦዲጋርዶ ስላሉ ይቀጥረው ናት ናቱሎ መኪና ውስጥ ግባ ካለው በኋላ ምንድን ነው ማን ነው እንዲከታተለኝ አደረገ ሲለውም ስንት ትከፍለኛለህ? ይለዋል ሶስት ቅርጥፍ ከከፈሉ በላይ እከፍልሃለሁ። ሲለውም እሱም ባዩሽ እንደሆነች ነግረዋል ማለት ነው። ባዩሽን ግደልልኝ፣ ሶስት መቶ ሺህ እኔ እከፍልሃለሁ። እሷ መቶ ሺህ ነው የከፈለች፣ እኔ ሶስት መቶ ሺህ እከፍልሃለሁ። ስለዚህ ባዩሽን አስወግድልኝ ይለዋል። እሱም እሺ እገላታለሁ። ባዩሽ ልትሞት ነው።